ሰላም ሰላም እንደናችሁ? ሁሉ ሰላም ነው፣ ባማን ነው ለጋ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንግዲህ ከባለፈው የቀጠለውን እንግዲህ ከኤክሴልን በሚመለከት እንግዲህ ሌላኛውን ቪዲዮ ይዤ እንግዲህ ካችበያለው ማለት ነው። እንግዲህ በባለፈው ቪዲዮ እንግዲህ በሆም ሜኑ ስር ስለሚገኘው ስለ ስታይል ግሩፕ እንዲሁም ደግሞ በስሩ ስለሚገኙ ሶስት ኮማንዶች ምንነት እንግዲህ በቴዎሪ መልክ እንግዲህ መረጃዎችን አካፍያችሁ ነበረ ማለት ነው። ዛሬ ደግሞ እንግዲህ በቴዎሪ መልክ ያየናቸውን ደግሞ ዛሬ በተግባር እንግዲህ የምናይበት ቀን ነው ማለት ነው። በእርግጥ አሁን ሁሉንም ቪዲዮዎች ሁሉንም በዚህ ሶስቱንም ኮማንዶች በዚህ በዚህ ቪዲዮ መጨረስ ስለማልችል ምናልባትም በሶስትና በአራት ቪዲዮ ለመጨረስ ሞክራለሁ ማለት ነው። ምክንያቱም እንትኑ ሰፋ ያለ ነው። በኮንዲሽናል ፎርማቲንግ በሚባለው ኮማንድ ስር ራሱ በስሩ ደግሞ ሌሎች ብዙ ኮማንዶች ስላሉ እና እያንዳንዳቸውን ተግባራቸውን ማየት ስለሚገባን በአንድ ወይ ደግሞ በሁለት ቪዲዮ ብቻ ልናጠናቅ ስለማንችል እስከ አራት በሚደርስ ቪዲዮዎች እንግዲህ ሊወስድብን ይችላል ብዬ አስባለው ማለት ነው። እንግዲህ እንደተለመደው እንግዲህ በጥሞና በትግስት እንግዲህ እንድትከታተሉኝ እንድታዳምጡኝ እንግዲህ በታላቅ አክብሮት ነው የምጠይቀው። እንግዲህ አሁን ወደ ቀጥታ ወደ መረጃው እንግዲህ ለማምራት ያህል እንግዲህ ዝጋ በዚህ በወርክ በኤክሴል ወርክ ሸታችን ላይ እንግዲህ በአንድ ድርጅት ውስጥ በተለያየ ዲፓርትመንት ላይ የሚሰሩ ሰራተኞችና እንዲሁም ደግሞ ያላቸውን የደሞ ስኪል መሰረት ስኪል የሚያሳይ ዳታ እንግዲህ ዝጋ አለን ማለት ነው። በዚህ መሰረት እንግዲህ በዛሬ የምናየው በስታይል ግሩፕ ስር በሚገኘው ኮንዲሽናል ፎርማቲንግ እንግዲህ እንሰራለን ማለት ነው። በኮንዲሽናል ፎርማቲንግ እንግዲህ ምን አይነት ምንድነው እሱ ምን አይነት ትርጉም አለው? ሶሪ ምን አይነት ፋንክሽን ምን አይነት ተግባር አለው የሚለውን ደግሞ አጠር ያለ ማብራሪያ በኮመንት ቦክስ ላይ ገብተን ካየን በኋላ በቀጥታ ወደ መረጃው ሄደን በዛ በመረጃው መሰረት እያንዳንዷ መረጃ በእያንዳንዷ በኮንዲሽናል ፎርማቲንግ እና በስሩ ባሉ ሌሎች ኮማንዶች የምናይ ነው የሚሆነው ማለት ነው። አሁን በቀጥታ ምንድነው የምናደርገው ዝች ጋ በኮመንት ቦክስ ላይ እንግዲህ ስለ ኮንዲሽናል ፎርማቲንግ ጥቅም፣ ምንነት የሚገልጽ አጭር ማብራሪያ አለ። እንግዲህ ኮንዲሽናል ፎርማቲንግ ማለት እንግዲህ በአጭሩ መጠንን መሰረት ያደረጉ መረጃዎችን መሰረት በማድረግ የሆነ ቅድመ ሁኔታን የሚያሟሉ የኤክሴል ሴሎችን በተለያዩ ከለሮች፣ የፎንት መጠኖች እና የፎንት ስታይል ወዘተ ለመለየት የሚረዳ ነው ይላል። ከዚህ በላይ ማብራሪያ አልሰጣችሁም፣ ምክንያቱም እያንዳንዷን ቴስት በምናደርግ እያንዳንዷን ደግሞ በተግባር በምናይበት ጊዜ በዛው ጎን ለጎን ማብራሪያውም በዛው እየሰጠዋቸው ስለሚሄድ ጭምር ማለት ነው። ሶሪ እንግዲህ እዚህ ጋር እንደነገርኳቸው እንግዲህ እነዚህ ዳታዎች አሉ። ከነዚህ ዳታዎች ሁሉንም አንጠቀምም፣ ነገር ግን ይህ መጠንን መሰረት የሚያደርግ እያደረጉ መረጃዎችን የያዘው ይህ ሳላሪ የሚለው ኮለመን ነው ማለት ነው። ስለዚህ ይህንን ሳላሪ የሚለውን ኮለመን ከእንትኑ ከሄዲንጉ ውጭ ያለውን ሴሌክት እናደርግና በቀጥታ ወደ ኮንዲሽናል ፎርማቲንግ እንገባለን። እንግዲህ በኮንዲሽናል ፎርማቲንግ ስር እንግዲህ በስሩ ሌሎች ብዙ ኮማንዶች ልኡስ ኮማንዶች አሉ። እያንዳንዷ እናያለን ብያቸዋለሁ። እንግዲህ በኮንዲሽናል ፎርማቲንግ ስር ስንገባ የመጀመሪያ የምናገኘው ሀይላይ ሴልስ ሩልስ የሚል ኮማንድ ነው አለ። በስሩ ደግሞ ሌሎች ዝጋ ወደ ሰባት የሚሆኑ ንዑስ ኮማንዶች ደግሞ በስሩ ይገኛሉ ማለት ነው። የመጀመሪያ እንግዲህ የምናገኘው ዝጋ ግሬተርዛን የሚለው ነው። ግሬተርዛን የሚለው የሚለውን እንግዲህ ስንጫን በመጀመሪያ እንግዲህ የሚመጣልን የወርክ ሺታችን ላይ ግሬተርዛን የሚል ዲያሎግ ቦክስ ይመጣልናል ማለት ነው። በዚህ በዲያሎግስ ቦክስ ላይ እንግዲህ ዝጋ እንደምታዩት ቁጥርን የያዘ የሆነ ቦክስ አለ እንዲሁም ደግሞ እዚህ ጋር ደግሞ ይህንን ሴላችንን ሃይላይት የምናደርግበት መስፈርቱ ደግሞ ወይ ደግሞ ይሄ ክራይቴሪያው ደግሞ እዚ ጋር ይገኛል ማለት ነው። እዚጋ ምን ማለት ነው ባጭሩ፣ እዚህ ጋር ከተዘረዘሩት የመጠንን መሰረት ካደረጉ መረጃዎች መካከል እዚጋ ካለው የሚበልጠው ማለት ነው። ለምሳሌ እዚህ ውስጥ ከዚህ ውስጥ ለምሳሌ ይሄኛውን አስር ሺህ ብንለው እዚ ጋር አስር ሺህ ብናደርግ እዚ ጋር እንግዲህ እዚህ ውስጥ ከተዘረዘሩት መካከል እዚህ ውስጥ ከተዘረዘሩት መካከል ከአስር ሺህ ከአስር ሺህ በላይ መጠን ያላቸውን ሴሎችን መጠን መረጃዎችን የያዙ ሴሎችን በእንትኑን ሴሉን በሪድ ሶሪ፣ በላይት ሪድ እና እንዲሁም ደግሞ ቴክስቱን ደግሞ በዳርክ ሪድ ሃይላይት አድርግልኝ ነው የሚለው። ልክ እንግዲህ እዚህ ጋር በተቀመጠው መሰረት እንግዲህ የእንትኑን ሃይላይት አድርግቶልናል ማለት ነው ቴክስቱን በቀይ እንዲሁም ደግሞ ሴሉን ደግሞ በቀላል ቀይ ከለር በዚህ መሰረት ሀይላይት አርግቶልናል ማለ ባጭሩ ግሬተር ዛን ወይ የሚለው ዲያሎግ ቦክስ ይህን አይነት ፋንክሽን አለ ማለት ነው። ሌላ እንግዲህ የምናየው በቀጣይ ደግሞ የምናየው ሌስ ዛን የሚለው ነው። ሌስ ዛን ደግሞ እዚጋም እንግዲህ እንደምናየው ይንንም አስር ሺህ እናደርገዋለን። ማናቸውንም አይነት እዚ ውስጥ ከተዘረዘሩት ውስጥ መሰረት በማድረግ እንግዲህ የፈለግነውን አድርገን እንትን ማለት እንችላለን። እዚህ ጋር እንግዲህ እንደምታዩት ያለው ምንድነው ከአስር ሺህ በታች የሆኑ መረጃዎችን የያዙ ሴሎችን ሴሉን በቀላል ቀይና እንዲሁም ደግሞ በላይት ሪድና እንዲሁም ደግሞ ቴክስቱን ደግሞ በዳርክ ሪድ ሃይላይት አርግልን ይላል። እንግዲህ እዚህ ጋር ከአስር ሺህ በላይ የሆኑትን ከአስር ሺህ በላይ የሆኑትን በሙሉ እዚጋ 9000 ያለ እዚጋ 8000፣ 7000፣ 6000 እና 5000 ሁሉ ከ10000 በታች ያሉት ምን አድርጉልት፣ ምናልባት በዚህ መሰረት ሃይላይት አድግቶልናል ማለት ነው። ይህ እንግዲህ አንዱ የሌዛን ኮማንድ ነው ማለት ነው። በቀጣይ ደግሞ የምናየው በሃይላይት ሴል ሩልስ ቢትዊን የሚል ነው። እዚጋ እንግዲህ ቢትዊን የሚል እዚጋም የሆነ ቁጥሮች አሉ ማለት ነው። ለምሳሌ እዚጋ 6555፣ 6750 የሚለውን እኛ በራሳችን አምስት ሺህ ብናደርገው እንዲሁም ደግሞ ይህቺን ደግሞ አስር ሺህ ብናደርገው አስር ሺህ ብናደርገው ምንድነው ያደረገው በአምስት ሺህ እና በአስር ሺህ በአስር ሺህ መካከል የሚገኙ መረጃዎችን የያዙ ሴሎችን በእንደዚህ መሰረት እንግዲህ ሃይላይት አድርገልን ነው የሚለው። እንግዲህ እንዳዘዝነው መሰረት እንደዚህ አድርጎልናል ማለት ነው። በቀጣይ ደግሞ የምናየው በቀጣይ የምናየው ደግሞ ቢትዊን አየር ኢኳል ቱ ነው የሚለው። ኢኳል ቱ እንግዲህ እዚህ ጋር በራሳችን እዚህ ጋር እንግዲህ ምን እናደርጋለን? ለምሳሌ እዚህ ጋር አስር ሺህ አስር ሺህ የሚለው እናደርጋለን ማለት ነው። እዚህ ጋር እንግዲህ ምን ማለት ነው? እዚህ ውስጥ በዲያሎግ ቦክስ ውስጥ ከተጠቀሰው ቁጥር ጋራ እኩል የሆነ መረጃ ነው ያዘው ሴል፣ በዚህ መሰረት እንግዲህ ሃይላይት አድርገን ልንል ነው የሚለው። እንግዲህ አንድ አስር ሺህ የሚል ቁጥርን መረጃ ነው ያዘ ሴል አለ፣ እሱን ሃይላይት አርግቶልናል ማለት ነው። እዚህ ጋር ደግሞ ሌላ እንግዲህ በመቀጣይ ደግሞ እንግዲህ የምናየው ቴክስት ዛት ኮንቴይን የሚል ነው። ቴክስት ዛት ኮንቴይን ይላል እንግዲህ ይሄ ደግሞ ምን ማለት ነው? እዚህ ውስጥ በዚህ ባጠቃላይ ባጠ ይሄን ከማድረጋችን በፊት ግን ምንድነው እዚህ ጋር አንዴ ይቅርታ ወደኋላ ልመለስና ምንድነው፣ ምን አድርገው ሙሉ ከሄዲንግ ውጭ ያሉትን ሙሉ እንትንና ሴሌክት እናደርግና ኮንዲሽናል ፎርማቲንግ ብለን ኮንዲሽናል ፎርማቲንግ ቴክስት ዛት ኮንቴን የሚለው እናደርጋለን። አሁን ለምሳሌ እዚህ ጋር ምንድን ያደረገው አበበ የሚላለን። ለምሳሌ እኛ እዚህ ጋር ማርኬቲንግ ማርኬቲንግ የሚለውን ለመጻፍ ብንሞክር ገና ኤም ኤ አር የሚለውን ስንጫን እዚህ ጋር ማርኬቲንግ የሚለውን ምን አድርግቶልናል፣ ማርኬቲንግ የሚለውን ማርኬቲንግ የሚል መረጃ የያዘውን ሴል እንግዲህ ምን አድርግቶልናል፣ በዚህ መሰረት ሀይላይት አድርግቶልናል ማለት ነው። ይሄ እንግዲህ ሌላኛው የቴክስት ዛት ኮንቴን ኮማንድ ያለው እንትን ይሄን ይመስላል ማለት። ሌላ እንግዲህ ደግሞ የምናየው እዚህ ጋ እዚህ ደግሞ እንግዲህ ዱፕሊኬት ቫሊዩ ነው ማለት ነው። ዱፕሊኬት ቫሊዩ ማለት ምን ማለት ነው? እንግዲህ በዚህ ከተዘረዘሩት ውስጥ በተወሰነ ኤክሴል ሴል ውስጥ እንግዲህ ካሉ መረጃዎች መካከል ከአንድ ጊዜ በላይ ተደጋግመው የተጻፉትን ምን አድርግልኝ ነው። ዱፕሊኬት የተደረጉትን ላይ ሃይላይት አድርግልኝ፣ በዚህ መሰለት ሃይላይት አድርግልኝ ያለው። እዚህ ጋር እንግዲህ እንደምታዩት እነዚህ ሁሉ የተደጋገሙ ናቸው። ለምሳሌ ኤም አራት ግዜ፣ ኤፍ ሁለት ጊዜ እዚህ ጋም አሉ። ሌሎች ጋር ለምሳሌ ፕሮዳክሽን ሁለት ጊዜ፣ ፋይናንስ ሁለት ጊዜ የሚል እነዚህ መረጃዎችን ተደጋግመዋል ማለት ነው። ከአንድ ጊዜ በላይ የተደጋገሙ መረጃዎችን ሃይላይት አድርግልኝ ማለት ነው። ስለዚህ በታዘዘው መሰረት ሃይላይት አድርግቶልናል ማለት ነው። ሌላ የምናየው በኮንዲሽናል ፎርማቲንግ ሃይላይት ሴሩል ስል እንግዲህ ደፕሊኬት ቫሊዩን አይተናል ማለት ነው። ኦኬ፣ ስለዚህ ከዚህ በላይ ሊያስኬደኝ አይችልም ያለኝ ከ10 ደቂቃ በላይ ማለፍ ስለማልችል፣ ስለዚህ ዛሬ ስለ ኮንዲሽናል ፎርማቲንግን በሚመለከት እንግዲህ በስሩ ያለው ሃይላይት ሴር ሩልስ ባሉት ባለው ኮማንድ ስር እንግዲህ ሁሉንም ለማየት ሞክረናል ማለት ነው። እንግዲህ በቀጣይ ደግሞ በኮንዲሽናል ፎርማቲንግ ስር በቶፕ ቦተም ሩልስ እና ሌሎቹ በቀሩት አራቱ በሶስቱ ኮማንዶች መሰረት በሌላ ቪዲዮ የምንመለስ ነው ማለት ነው። እንግዲህ በትዕግስት በጥሞና ስላዳመጣችሁኝ በጣም በጣም አድርግቼ አመሰግናለሁ። ባላችሁበት ቦታ ሁሉ የፈጣሪ አብሮነት ጠበቃና እገዛ ከእናንተ ጋር ይሆን። እወዳችኋለሁ። ባይ ባይ።